የአገዛዙ ሰላይ ተገደለም። ለሕክምናና ለገበያ ከገጠር ወደ ከተማ የሚሄዱ አርሶ አደሮችን ጨምሮም በከተማዋ እየተንቀሳቀሰ ከሌ ፋኖ ነው ከሌ ፋኖ ደጋፊ ነው በሚል አገዛዙ ወታደሮች ጥቆማ እየሰጠ በጅምላ ሲያሳስር አንዳንዶቹንም ሲያስገድል የነበረው የአገዛዙ የመረጃና ደህንነት አባል በፋኖ እርምጃ ተወሰደበት። ፋኖ የአማራ ህዝብን መከራ እያራዘሙ እንቅፋት በሆኑ ባንዳዎች ላይ የሚወስደውን እርምጃ ጠናክሮ ቀጥሏል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ የዘር ማጥፋት እየፈጸመ የነበረው የአገዛዙ መረጃና ደህንነት ዛሬ ንጋት ላይ ግንባሩን በጥይት ተመቶ ወድቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከፋኖ ጋር የእጅ በእጅ ውጊያ አድርገው ማሸነፍ ያልቻሉ አገዛዙ ዛሬ ከንጋት ጀምሮ በምስራቅ አማራ ቀጠና ራያ ግንባር ላይ የጀት ቅኝት ሲያደርግ አርፍደዋል። በራያ ግንባር አማያ ጨፌ መንደር ሸዋይ ማርያም በዋ ንጉስ ጋሌ ጠበለት አረፋ ጊዮርጊስ እና እንዲሁም ሌሎች የራያ ግንባር አካባቢዎች ላይ ከፍተኛ የሆነ የሚግ አውሮፕላን ቅኝት ሲደረግባቸው አርፍዷል። መረጃውን በዝርዝር ታደምጡታላችሁ። ትላንት በጎጃም ደብረ ማርቆስ ዙ 23 እና ከ60 በላይ ወታደሮችን ይዞ የጠፋው ኮሎኔል ዛሬም ደብዛው እንደጠፋ ነው። አልተገኘም። አሰሳው ተጠናክሮ ቀጥሏል። በከባድ መሰሪያ የታገዘ አሰሳም እየተደረገ ነው። ፋኖ ከደብረ ማርቆስ ከተማ በቅርብ ርቀት ስለሆነ መገዛዝ ወታደሮች እንደልባቸው አሰሳ እንዳያካሄዱ አድርጓቸዋል። ይህንን ሰበብ በማድረግ የአርሶ አደሩን አዝመራ በከባድ መሳሪያም እየደበደቡ እያወደሙት ነው። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ? እንደምን ዋላችሁ? የዛሬ ህዳር 17 2018 ዓ.ም የኩለቀን መረጃዎችን አጠናቅረን ይዘን ቀርበናል። ሰላማችን ለብዛው ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁ እንቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ለገበያ እንዲሁም ለሕክምናና ለሌሎች ጉዳዮች ከገጠር ወደ ከተማ የሚገቡ አርሶ አደሮችን መንገድ ላይ እየጠበቀም ፋኖን ይቀልባሉ በሚል ሲያሳፍን የነበረውናም በቆቦ ከተማ እየዞረ ንጹሃኖችን የፋኖ ደጋፊ ናቸው፣ ፋኖ ናቸው በሚል በጅምላ ሲያሳፍስ እንዲሁም አንዳንዶቹን ሲያስገድል የነበረው የመረጃና ደህንነት አባል ዛሬ ንጋት ላይ ተገድሏል። የጸረ ምራው ብልጽግና ቡድን ቁልፍ የመረጃ ደህንነት እንደነበረ የተነገረለት ሰላዩ ቆቦ ከተማ ላይ ዛሬ ንጋት 12 ሰዓት ላይ በፋኖ አፈሙዝ ግንባሩን ተበስቶ መውደቁ ተረጋግጧል። የቆቦ ከተማ እንዲሁም የራያ ቆቦ ወረዳ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነአጃቢዎቹ እርምጃ እንደተወሰነበት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የምንሊክዝ ህዝብ ግንኙነት መምሪያም ለመረሚዲያ ሚዲያ በላከው መረጃ አስታውቋል። እርምጃውን የወሰዱት በእዙ ስር የምስራቅ አማራ ኮር ሁለት ቃኛ አባሎች መሆናቸውንም እዙ በህዝብ ግንኙነት መምሪያው አስታውቋል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ሆዳደሩ አቶ ጥጋቡ ደርቤ ከእነ አጃቢዎቹ ዛሬ ኅዳር 17 2018 ዓ.ም ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር ሁለት ቃኛ አባሎች እርምጃ ተወስዶበታል። ይህ የመረጃና ደህንነት አባል አርሶ አደሮች ከገጠር ወደ ከተማ ለህክምናና ለገበያ እንዲሁም ለሌሎች ጉዳዮች ሲገቡ መንገድ ላይ ጠብቆ ፋኖን ሲቀልቡ ነበር በሚል እያሳፈነ ሲያስደበድባቸው አንዳንዶቹንም ሲያስገድል ነበር። በተጨማሪም በቆቦና በወልዲያ ከተሞች እየተንቀሳቀሰም እከሌ ፋኖ ነበር፣ እከሌ አሁንም ፋኖ ነው፣ እከሌ ፋኖን ይደግፋል፣ ለፋኖ ስንቅ ይልካል በሚል ንጹሐኖችን እያሳፈነ ሲያስገድል ሲያሳስር የነበረ የመረጃና ደህንነት አባል ነው። ይህ ላገዛዙ ቁልፍ እንደነበረ የተነገረለት የመረጃና ደህንነት አባል ዛሬ ንጋት ላይ በፋኖች አፈሙዝ ግንባሩን ተበስቶ ተጋድሟል። ዛሬ ማለዳ ላይ የተገደለው ይህ የመረጃና ደህንነት አባል ከሰዓት በኋላ ስርዓተ ቀብሩ ተፈጽሟል። በባንዳና በጥላት ተላላኪዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ነው እዙ ያስታወቀው። ፋን ነው የማይቀረውን የአማራን ሕዝብ ድል ማድረግ የድል ቀንን ለማራዘም ለአገዛዙ አግዘው በትግሉ ላይ አሜካላሾህ በሆኑ ወታደሮች ላይ የሚወስደውን እርምጃ አጠናክሮ ቀጥሎበታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የጥንቃቄ መልእክት ተላልፈዋል። ዛሬ ሄዳር 17 2018 ዓ ም መነሻውን ከአፋር ሱልጣን አሊምራሃን ፍሬ አየር ማረፊያ ያደረገ ሚግ አውሮፕላን በራማ ገብርኤል ተራራና በቀዩ ጋሪያ በኩል አቆራርጦ በመብረር ሙሉ የራያ ቀጠና ላይ አሳሳ ሲያደርግ አርፍደዋል። የጦር ጀቶ በራያ ግንባር አማያ ጨፌ መንደር ሸወይ ማርያም፣ በዋ ንጉስ ጋሌ፣ ጠበለት አረፋ ጊዮርጊስ፣ ቀመሌ ተክለ ሃይማኖት፣ አሳ መምቻም ተኩለሽ አራዱም ሮቢት ጎብዬ በላጎ ቃሌም ዙሪያ ላይ ቅኝት ሲያደርግ ያረፈደ ሲሆን በመጨረሻም በወልዲያና ፀሐይ መውጫ አድርጎ ወደ ኮምቦልቻ ማቅናቱን የመረብ ሚዲያ የምስራቅ አማራ ግንባር ዘጋቢዎች ተመልክተዋል። ሚግ አውሮፕላኑ ዛሬ ሄዳር 17 2018 ዓ.ም ከማለዳው 12 ሰዓት ጀምሮ ለሁለት ሰዓታት ያህል እየተመላለሰ ቅኝት ሲያደርግ እየቆየ ሲሆን እንደገና ረፋር ላይም ዳግም በዞብልና በተያያዥ ሰንሰለታማ ተራራዎቹ፣ በራማ ገብርኤልና በራማ ኪዳነ ምህረት እንዲሁም በቀዩ ጋሪያ ቅኝት አድርጓል። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ሰሞኑን በተከታታይ እኩለ ሌሊት ገደማ ላይ የዞብል፣ የቀዩ ጋሪያ፣ የራማ ተራሮችን ይዞ እስከ ተኩለሽ ቆቦ ዙሪያ፣ አቦሃይ ጋሪያ፣ ገዳን ዙሪያና ብላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ጣቢያችን መረብ ሚዲያ በህዳር 15 2018 ዓም የምሽት ዜና እወጃው ዘግቦ እንደነበር ይታወቃል። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል የመሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ ይህንን መረጃ የምታዳምጡ አድማጭ ተመልካቾቻችን በሙሉ መረጃውን እየደወላችሁ ተደራሽ ታደርጉ ዘንድ ከወዲሁ በትህትና እንጠይቃለን። ኦዴድ መሩ የብልጽግና ቡድን ያለፈው ዓመት በአምባሰል ወረዳም የጀት ጥቃት ፈጽሞ እንደነበር ይታወቃል። የካቲት 6 2017 ዓም መነሻውን ከአፋር ሱልጣን አሊሚራሃን ፍሬ አየር ማረፊያ ያደረገ ሚግ 23 በባቲ በኩል አቆራርጦ በመብረር አምባሰል ወረዳ 022 ጅብ ጎዶ ቀበሌ ባንዴ ንጹሃን መኖሪያ ቤት ላይ በፈጸመው ጥቃት ሕፃናትን ጨምሮ አምስት የሚደርሱ ንጹሃኖች መገደላቸውን ጣቢያችን መረብ ሚዲያ በወቅቱ በተንቀሳቃሽ ምስል አስደግፎ ዘግቦ እንደነበር አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከፍተኛ ወታደራዊ አዛዡ ዙ23 እንደያዘ ከ60 በላይ ወታደሮቹን አስከትሎ በትናንትናው ዕለት ደብዛው ጠፍቶ እንደነበር መዘገባችን ይታወቃል። ኮሮኔሉ ከነዚያ ሶስቱና እስካስከተላቸው ወታደሮች ድረስ ዛሬም አልተገኘም። ያገዛዙ ወታደሮች ምድርን እንደቂጣ ገልብጠው እየበረበሩ ነው። ቢሆንም ግን ከደብረ ማርቆስ ራቅ ያለ ኪሎ ሜትር ተጉዘው አሰሳ ማድረግ አልቻሉም። በቀጠናው የሚገኘው ፋኖ እግር ተወርች አስሯቸው አላንቀሳቅስ አላራምድ ብሏቸዋል። በዚህም ያገዛዙ ወታደሮች ደብረ ማርቆስ ከተማ ላይ ከባባድ መሣሪያዎችን አጥምደው በቀጠናው እስከ 80ና 70 ኪሎ ሜትር ድረስ ደብደባ እየፈጸሙ ነው። የአርሶ አደሩ አዝመራም በከባድ መሳሪያ እየወደመ ይገኛል። ኮረኔሉን ፍለጋ በሚል ስበብ የጥላቻ ጠጋቸውንም እየተወጡ መሆናቸውን አይታወቅም። የገዛዙ ከፍተኛ ወታደራዊ አዛዡና ይዞት የጠፋው የጦር መሳሪያ እንዲሁም ያስከተለውን ሰራዊት በቁጥጥር ስር ለማዋል ደብረ ማርቆስና አካባቢ ላይ ዛሬም ከፍተኛ አሰሳና ቅኝት እየተደረገ ነው። ነገር ግን ወታደራዊ አዛዡ ይዞት እስከወጣው ዙያ ሦስት መሳሪያና እስካስከትላቸው ከስልሳ በላይ ወታደሮች የውሃ ሽታ ሆኗል። ወደ ሌላኛው መረጃችን አለፍን። በዘረፋ ተግባር የተሰማራው የብልጽግና ስብስብና ወራሪ ሰራዊቱ አርሶ አደሩን ማሰቃየቱንና መዝረፉን አጠናክሮ ቀጥሎበታል ተባለም። ህዳር 15 ከተለያዩ አካባቢዎች መነሻውን በማድረግ በርካታ ቁጥር ያለው ሰራዊት ወደ ጎዛምን ወረዳ ሊባኖስ ቀበሌ ማዝመቱን እና በሰዓቱ በጀግኖች የበረሃኛው ጅበላ ሙተራ ሻለቃ ክፍለ ጦር ተወርዋሪ ፋኖዎች ክፉኛ ተመቶ ከፍተኛ ጉዳት ባሰናገዱን። በዚህም ውጊያ ከእግረኛ ሰራዊቱ በተጨማሪ ሶስት የጠላት አዋጊዎች መደምሰሳቸውን መዘገባችን አይዘነጋም። በዚህም ክፉኛ የተደናገጠ ወራሪው ሰራዊት በትላንትናው ለሊት በመድፍ በፔምፔ በዲሽቃና በርካታ ቁጥር ባለው ሰራዊቱ ታጅበው ወደ ጭመት በረሃ በመሄድ ያርሶ አደሩንና የነጋዴውን ሰሊጥ፣ ማሾ፣ ቦለቄ እና ሌሎች ሰብሎችን ሰብስበው፣ ዘርፈው ጭኖ ሂዷል። የቀን ሐሮሮ የሌሊት ቁሩን ታግሶ በብዙ መከራ ስቃይ ያመረተውን ያርሶ አደሩንና በገንዘባቸው የገዙትን የነጋዴውን ሰብል የፋኖ ሎጂስቲክ ነው በማለት ከአስር በላይ ተሽከርካሪ በማስገባት ነው ያወጡት ሲሆን አሁንም ቀሪውን ለመዝረፍ ተጨማሪ ተሽከርካሪ እየጠበቀ ይገኛል። በተጨማሪም የፋኖ ንብረት ነው በማለት ሁለት ሞተሮችንና ሶስት ባጃጆችንም ዘርፎ ሂዷል። ከዚህና መሰል የአገዛዙ አርማናዊ ተግባር ብቸኛ መዳኛው መንገድ በጀመርነው መንገድ ክንዳችንን አፈርጥመን ስሩን የነቀልነውን የጠላት ጭንቅላቱን መቁረጥ ነው ሲል በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የኬንያ ጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገድለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦችና የሞያሌ የከተማ አስተዳደር ነዋሪዎች ለቢቢሲ አስታወቁ። ድርጊቱ የተፈጸመው ዳር 11 ቀን 2018 ዓ ም በኢትዮጵያ ሞያሌ ቀበሌ 02 ቦሌ ተብሎ በሚጠራው አካባቢ ነው። የተገደሉ ግለሰብ አቶ አብዱብ ዋሪዮ ሲባሉ የዚሁ የቀበሌ አስተዳደር እና የጸጥታ ኃላፊ እንዲሁም የሰባ ልጆች አባት እንደነበሩ ተገልጿል። የሞያሌ ከተማ ከንቲባ ተወገልማ ኮርፌ ኮርፊቻ ለቢቢሲ እንደተናገሩት የኬንያ ፖሊሶች ወንጀለኛ እንፈልጋለን በሚል የኢትዮጵያን ድንበር ጥሰው ገብተዋል። በዚህ ወቅት የቀበሌው ኃላፊ የነበሩት አብቶ አብዱብ ዋርዮ እንዴት ድንበራችን ጥሳችሁ ገብታችሁ ሰው ትይዛላችሁ? የሚፈለግ ሰው ካለም በሕጋዊ ደብዳቤ ጠይቁን እኛ እናስረክባችኋለን በማለት ጣልቃ ገብተዋል። እንደ ከንቲባው ገለጻ በዚህ ወቅት በተፈጠረው ውዝግብ የኬንያ ኃይሎች አቶ አብዱብን በጥይት ገድለው ይፈልጉት የነበረውን ሌላ ግለሰብ ደግሞ አፍነው ይዘው ወደ ኬንያ ተመልሰዋል። ከንቲባ ገልማ ድርጊቱ በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸሙን አረጋግጠው ከዚህ ቀደም በሁለቱ ሀገራት መካከል እንዲህ አይነት ችግር እንዳልነበረና የሚፈለጉ ሰዎችን በስምምነት ይለዋወጡ እንደነበረ አስረድተዋል። ነገር ግን መንግስት ጉዳዩን በህግ እንደሚከታተለው ገልጾ አረጋግቶታል ብለዋል። የኬንያ መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። የከተማው አስተዳደር ግን ክስተቱ የሁለቱ ሀገራት ግንኙነት እንደማያበላሸውና ንግግሮች መጀመራቸውን ገልጿል። ግማሹ በኢትዮጵያ ግማሹ በኬንያ በሚገኘው በሞያሌ ከተማም ህዝቡ ወደ ቀድሞ የንግድ እንቅስቃሴ መመለሱም ተጠቅሷል። የተከበራቸው የመረብ ሚዲያ ቤተሰቦች ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበርም። በሌሎች መረጃዎች እስከምንገናኝ ቸር ቆዩን።